እንዲህ ሳይ ሳያቸው ኢቨን የሚጽፉት እንግሊዘኛ ነው። አንድ ሁለተኛ ነገር በጣም ያንጎች ወይ ደግሞ በጣም ሀይ ሌብል ላይ ያሉ ሰዎች ናቸው። እና እንዲህ አይነው እና ኮሜንቱ ስር በጣም ሀፒ ነው መሆነው ለመሰላችሁ የሚመጡት ነገሮች የሚመጡት አስተያየቶች መጥፎ መጥፎ አስተያየቶች ከነዚህ ሰው ቢመጣ ኖሮ ዴፊኒትሊ ጥፋተኛ ናት ነው የምለው። ልጅ ጥፋት አጥፍታለች ነው የምለው። ግን እነዚህ ኮሜንቶች የሚመጡት መጥፎ ኮሜንቶች የሚመጡት ከመጥፉ ሰዎች ነው። በጣም ከመጥፉ ሰዎች ከምላቸው ነው። እና ኢቨን ፕሮፋይላቸውን ብታይ የሚነበብ ነገር የለውም። የሳምሪ ኮሜንት ስር ስትሄዱ ደግሞ ፕሮፋይሉን ደግሞ ስታዩ ከስር የሚጻፉት ፕሮፊል ላይ የሚጻፉት ነገሮች የሆነ ስራቸውን ይገልጻል፣ ባህሪያቸውን ይገልጻል፣ ያሉበትን ምናምን ነገር ይገልጻል። እና ለዚህ ነው እኛ እንደዚህ ጠንካራ ይሆን ነው። በጣም ጠንካራ ሆነ። በነገራችን ላይ እዚህ ጋር ሰምታችሁ እንግዲህ እሱ እንደ አማች ሳይሆን እናቱ እንኳን እንደዛ አላደረጉለትም። በደንብ አድርጌ ያደረስኩት ሁለቱን ማለት ትችላለህ። ሁለት ከሱ ሳይልቅ ደግሞ እሱን በጣም ነው የተንከባከብኩት። ሌላው ደግሞ ምንም ግን ኦፍኮርስ በማየው ነገር አስተያየት ይሰጣል። ልጆቹ እሷ ምትለብሰውን የምትናገረውን በምን አሁን እንደዚህ በቃ አላማችሁ እዛ ብቻ ነው ወይ ትዳር አታስቡም ወይ መፈራር አታስቡም ወይ እናት አንግል ማለት ዋይ ለምን መሰለሽ ይህንን የምጠይቀው ትክክለኛ ሚዲያውን ታውቂዋለሽ ማንም እንደተመቸው ሁሉም የሚያይበት አንግል አለ ሁለተኛ ደግሞ እዚህ ጋር እነሱ መጥተው በነበሩበት ሰዓት ላይ የጠየቅነው ጥያቄም ስለሆነ ነው ለምሳሌ አልዳኒ በነበረበት የእሱም ወንድም እናንተ የእነሱን ትዳር ላይ ለመፍረስ ተጠያቂ አይደላችሁም ወይ ብለን ስለጠየቅም፣ አዲስ ሴም ታይም እኩል መጠየቅም ስላለበትም ጭምር። አሁን አንተ ስታስበው ለትዳሩ መፋታት ስትል እኔ ስፖንሰር የቤት የነቃ ስፖንሰር አርግልኝ አርግልኝ አላልኩትም። ያ ከሆነ እንኳን እኔ እንዲያውም የኔ ብር አለባቸው እነሱ ብድር አለባቸው። እኔም አልተካስኩኝም፣ እንደናት ልጄን ወሰደው። በባህላችን ምንድን ነው ሌላው በቃ ጠንክር ነው ስራ ነው። ከእንደገና ደግሞ ካለ አግባብ በጊዜ በቃ አሁን ፊሎ ልሰማ ትችላለች። በቃ ልጄ ካለ ጊዜውን መማር ነበርባት ባ ጊዜ ለወረቀት ብለህ ቸኩለህ ነው። ምክንያቱም ጆሮ ላይ ሲሞላት የነበረው ምንድን ነው ሊያባሩሩኝ ነው እንደዚህ ነው። በእርግጥ ችግር ነው። በጣም ሌኛ ችግር ነበርባት። እሱን አይቼ ነው የደማርኩን እንዲስተካከል ያደረጉት ኦሬዲ እኮ ጨርሻለሁ አርግ ይደናል። የእነሱን ውጤትና ተነስቶ ሄዶ መፈራረም ነው እሱ ግን በሚፈልገው የእግዚአብሔር ስጦታ ናት። በነገራችን ላይ ልጅቷ ግን ያው እሷ በማፍቀር እሱ ደግሞ ችግሩንም እሷን በማፍቀር ያንን ነገር ያደረገው። ስለዚህ እኔ ለምንድን ነው ችግር የምሆነው? እስፖንሰር ቤት ያልተሰራ ከቤተሰባችን አምስት ሳንቲ እንኳን ለእኔ አይደለም። አባቷን ሰምታችኋል ያለበትን ሁኔታ ያ እሱን ካነሳሽ እንደውም ወደ እህቱ ብቻ ሳይሆን ብልክም ደግሞ ለእህቴ ብልክም ለእሷም አባት በየ ወቅቱ ልክ ነበር ገንዘብ ብሏል እሱ በጣም ሐሰት። እዚ ጋ አንድ ነገር የምለው ነገር እኔ እዚ ጋ ወለልጃለኝ ትዳራለኝ አለ የሚከፈል እዚህ ብዙ ነገር አለ፣ የቤት ኪራይ አለ፣ መብራት አለ፣ ደሴም ወይ እዛ እንደሚከፍሉት እኔም እዚ እከፍላለሁ። ሶ ለሱ እናት ልኬ ለሱ ውት ልኬ ከዛ ለእኔ አባት ተሴም አማውንት ልኬ፣ እኔ ምንድን ነው እዚጋ ልጆች ይሄን ማበላ ነው ገባ አይደለ? የሆነ አይመጣጠንም። አሁን እሱ ምን መሰለህ የያዘው ሆነ፣ ኦኬ ለእኔ እናት ተልኳል አይደለ? ቅር እንዳይላት ለእሷም ሊላክ ቅር እንዳይለኝ አይደለም። ለእኔ አባት መላክ ያለበት ከሆነ ካለበት ከሆነ ካለበት ነው መሆን ያለበት። እንዳይላክ ያደረኩት በነገራችን ላይ ሁልጊዜ እነግራችኋለሁ ብር እኔ ልጄ መጀመሪያ እራሷን መቻል አለባት ነው የምለው። አባት ትርዳ ትርዳ እናቷን ትርዳ ትርዳ አይደለም። መጀመሪያ ልጆች በጣም ቤተሰብ ልክ እኛ ያለፍነውን ያደግነውን አይነት ነገር እነሱ እንዲያድጉ ነው የሚፈልጉት፣ ገብቷቸዋል። ልክ በቃ እኛ ያሳለፍነው የኛ ጊዜ ተወለድን ከዛ የቤተሰብ ኃላፊነት የእናት የአባት የእህት ስትል እስካሁን ድረስ ለዚሁ ለኢትዮጵያዊ ድሃ መሆን ዋናው የመጀመሪያው ቤተሰብ ነው። እኔ ደግሞ እኔ ላይ ያለፈውን ነገር በልጄ ላይ እንዲያልፍ አልፈልግም እና የዛ ሰዓት የመጀመሪያ የእሱ የመጀመሪያው በቃ ቤተሰቦች መርዳት ስለሚፈልግ መጀመሪያ መርዳት የፈለገው የሳምሪና አባት ነው። እኔ ደግሞ የሳምሪና አባት አውቀዋለሁ። ሰጠኸውም አልሰጠኸውም ድም አድርጎ ከማጥፋት ውጭ እንደዚህ ፊውቸር የሌለው ሰው መሆኑን ከመጀመሪያ ማረ እኔ እናሱ ንድዋ ነው ትልቁን ነገር ቤታችን ውስጥ ጭቅጭቅ ያለው ደግሞ ከእኔ ደግሞ ከእሱ ጋር የነበረኝ ጭቅጭቅ ፊቸር የለውም። ይሳምረባት አሁኑ ማጥፋት ነው መብላት ነው መጠጣት ነው ምናምን ምናምን ነው። እና ይሄ ልጅ ቤተሰቦቹ ለመርዳት ማንም ቤተሰብ መረዳት ችግር የለም ሲኖር ነው። እና የኔ ልጅ ደግሞ ያለፍኩበትን ሌላ ኢትዮጵያ ያለፈበትን ራስን ሳትችል ለሌላ ሰው መኖርን እንድታልፈው አልፈለግኩም። ስለዚህ እኔ ምንድን ያደረግኩት መጀመሪያ ላይ ነው መረዳት የለበትም ያልኩት መረዳት የለበትም ምክንያቱም ይሰራል፣ ቆንጆ ሙያ ያለው ይሰራል። ብትሰጣውም ራሱ በተለይ ሳምሪ አባት ባንክ ውስጥ ሙሉ የምታረገው ቁጭ ብሎ ካላጠፋው አይሰራም። እንደዚህ ባህል እና ስለዚህ እንደዚህ ነገር ለክፋት ሳይሆን መጀመሪያ ራሳችሁን ቻሉ። ምክንያቱም ለዚህ ነገር በሙሉ እየተቸገረች ያለችው ልጄ ስለሆነች፣ ይሄ ይዞት የመጣው አንደኛው ወሸላውን ብቻ ነው የመጣው ከሆነም ነው ምላችሁ። ይሄ ሰውየ ማለት ነው ወይ ወሸላውን ይዘ መጣ። ማህየም ነው ቅላቱን በቃ ይቺ ልጅ ደግሞ ልጅ ናት ገና ልጅ ናት። ስለዚህ ምንድን ነው እያደረገች ያለችው ሰምታችኋል? እንዴት አድርጎ እንድትቀር እንዳደረጋት እንዴት አድርጎ እኔ እንደውም አንዳንድ ነገሮች አሁን እዚህ ሚዲያ ላይ እንዲወጡ እፈልጋለሁ፣ ግን ማውጣት ያልፈለገችበት ምክንያት አለ። ምን ብሎ እንዳናገራት እንደነበረ ምን ብሎ አንቆ እንዳያዛት እንዴት አርጎ ተጭኖ እንዳያዛት ይህ ነው። መቼ ህይወታቸው ራሱ እንደዚህ ፍርስርሱ እንደወጣ ማለት ነው፣ ሁሉ ነገር ግልጽ የሆነ ይመስላል። ማለት ሙሉ በሙሉ ባይሆን አትሊስት የሆነ እዚህ ሚዲያ ላይ ስልሳ ፐርሰንቱ ወጥቷል። ሙሉ እንደውም አልወጣም። የእሱ ክፋቱ ምናምን ብዙ ልጆቹን ሲደበድብ ያለበት ቪዲዮ አለን፣ ብንፈልግ እናውጠዋለን። ልጆ ፊልም ሲመጣት ሲጮህባት የነበረ እኮ ቪዲዮ አለን ብንፈልግ እኛ ብንፈልግ እሱ ቪዲዮ አለ። ለቀን አውጥተን እነሱ ልጆቹን አጠገም እንዳደርስ እኮ ማድረግ ይቻላል። ታውቃላችሁ ይነ ያ ግን እሱ አይንን ማድረግ አትፈልግም። ምክንያቱም ልጆቹ አባት ያስፈልጋቸዋል፣ ፀቢያውን እንዲያሻሽል ማለት ነው። ብዙ ጉድ አለው። ልጁ ብዙ ጉድ፣ ጓደኞቹ የሚያውቁት ብዙ ታሪክ አለ። ጓደኞቹ ቤት ስንት ሴት ይዞ እንዳወጣ፣ እንዳውም መቼ ዕለት ነበር ቅድምታ የሆነ ነገር ተባለ ተብሎ እዚህ ሚዲያ ላይ ሲሰማ ነበረ። እና ግን ሰው የእሱን ጉድ ይዞ እኛ ላይ የሚፈርደው በነገራችን ላይ እኔም ስለጠላችሁ አይደለም፣ አንዳንዶቻችሁ እኔ ስለጠላችሁ አሁን ብዙ ሰው ምን ይላል? እናትየውን ስለጠላ ናት ነው ነው ነው። እንኳን ለእኔ አይደለም ለቀን እኔ ስንት እንኳን ለእኔ አይደለም ለገዛ ለሀገራችሁ ልጅ የዘጠኝ ዓመት ልጅ ተደፍራ ለታሰራችሁ እኮ ብላችሁ ስትሰድዋት የነበራችሁ ናችሁ። ለእኔ አዲስ ነገር አይደለም፣ እኔን አልጠላችሁ። የሚጠላኝ ሰው የለም፣ ይሄ ውሸት ነው። እኔን የሚጠላኝ ሰው የለም። የእኔን ሀሳብ የሚቃረን ሊኖር ይችላል። ጥላቻ ማለት እኮ ምን እንደሆነ ታውቃላችሁ? የሆነ ሰውን ተረድታችሁት ስትጠሉ፣ ሳትረዱኝ አትጠሉኝም። ምን ቤት ይሄን ቆንጆ አልተረዳ የመረዳት ጭንቅላታችሁ በጣም እንጭጭ ነው። ገባችሁ? ጂጂን ስለምን በፖለቲካውን መጀመሪያ ብትረዳኝ ነበር የምትጠላኝ። ስላልተረዳኝ እኮ ጠላኝ። ትላንትም የምናገረውን ዛሬ እናገራለሁ። መቼም መቼም መቼም ቢሆን ከትላንትናው ዛሬ ፈቀቅ የሚያደርግ ምንም ነገር የለም። መም ከዓላማዬ ፈቀቅ አይደለም። አለ ይሄ ደግሞ በእኔ ልጅ ላይ አዲስ ይሆን አደለም። ዘጠና በዓለማችን ላይ ዘጠና ዘጠኝ ፐርሰንት ሴቶች የሚያልፉበት የህይወት ጎዳና ነው የህይወት መንገድ ነው በሳምሪ ላይ የመጣ ነገር አደለም። የሳምሪ ለየት የሚያደርገው ምንድነው ወጣት ናት የሚዲያ ሰው ስለሆነች ነው እንጂ ከማናችሁም ሴቶች የተለየ ነገር ሆኖ አይደለም። እንዲያው ጀግንነቷን የማደንቅላት እኔ ትላንትና ልንገራችሁ አደለ እኔ ልጄን እንደዚህ ያለቀት የበለጠ እንዳከብራት መርጣ የምትናገራቸው ቃላቶች እኔ ምን እንዳልኩኝ ታውቃላችሁ? እነዚህ ልጆች አልኩኝ እነዚህ ልጆች ቤት ኮይነ ቆንጆ እነዚህ ልጆች እናትና አባት ተከታትሎ አደለም የሚያሳድጓቸው። እናቴን እና ሳምሪ እኔም አባትዬው ወጥተናል ከነሱ። እንዲያውም ሬስፔክት ለሰፈሩ ሰው፣ ለሁለቱ አያቶቻቸው፣ ለአጎቶቻቸው እንዲሁም ደግሞ ከማንም በለ። እነሱ ደግሞ ሳስበው ምን አቅም ኖሯቸው ነው ሲየጠበቋቸው? ከማንም በለ። እኔ የፈጠረኝ አምላክ እግዚአብሔር ምስጋና ይገባዋል፣ እንደዚህ ወርቅ የሆነች ልጅ ስለሰጠኝ፣ እንደዚህ ጀግና ልጅ ስለሰጠኝ። እኔ መድኃኒዓለም ነው የምላቸው እንዲሁም መድኃኒዓለም ይኔ እንደው ፈጣሪ ጌታ ኢየሱስ ክርስቶስ ያ እናትየው እንደው መላእክቶች፣ በሙሉ ልጆቼ እንዲ መልካም አድርገ ስላልወርክልኝ፣ መልካም እንዲናገሩ ስላረክልኝ፣ እንዲ ካፋቸው ማርጠብ እንዲል ስላረክልኝ፣ ጌታ ሆይ እኔ ምንም አላለም፣ ተመስገን በቃ ተመስገን፣ እንደዚህ አይነት ልጅ ስለሰጠ በጤና በፍቅር ሰውን ማስረዳት የሚችል ጭንቅላት የሰው ልጅ አንድ ነገር ችግሩን ማስረዳት የማይችል ብዙ ሴት አለ። በተፈጥሮ ችግሩን መናገር የማይችል ማንም ተቀበላል። እኛ ሰው እንዲቀበለን አይደለም እዚህ ጋር የምንናገረው። ሁላችሁም ሽቃሽ ተሽቀጥራችሁ ብትቀሩ አንድ መድኃኒዓለም ካጠገባችን አይድፈን። ለመሰላችሁ የሁሉም መልስ መድኃኒዓለም ስለሆነ የሁሉም ቀጪ መድኃኒዓለም ሰው አይደለም። እናንተ አዳመጣችሁ አለደም ፍርዱን ሰጣችሁ። በሳምሪ በዚህ ሰይጣንም ላይ የሚደርስ ነገር የለም። ፍርዱን የሚሰጠው አምላክ እውነቱን የሚያውቀው ግን ጆሮን አይድፈንብ ይሄንን ደግሞ በአጭር ቀን ታዩታላችሁ። የፍርድ አምላክ እግዚአብሔር በልጆቹ አይድረስ፣ በህፃናቶቹ አይድረስ። የእሱን መጨረሻ ታዩታላችሁ፣ በጣም ታዩታላችሁ። ለምን መሰላችሁ? ብዙዎቹ ብዙዎቹ ወድቀዋል፣ እንደሱ ያሉ ወንዶች። ብዙ የዋ ወንድ አለ፣ ብዙ የዋ ወንድ ብዙ የዋ ወንድ አለ ሳያውቅ የሚያጠፋ ሆን ብለህ ግን ሆን ብለህ ግን አንዳንድ ወንድ እኮ ብር ብቻ ነው የሚቀማ፣ ብር ብቻ። አንዳንድ ወንድ ግን ነፍስንም ይቀማል፣ ህይወትን ይቀማል። የመጨረሻ ምንድን ምን እንደሚያስብ ታውቃላችሁ? ምን እንደሚያስብ እምትሞቱበትን የምታልፉበትን። በቃ ጨካኝ ወንዳለን፣ እሱ ነው ጨካኝ ወንዱ። አባህና ነው እኔ መጥፎ እንዳይቻለሁ ማለት እኔ ላይ ደርሶ አይደለም ያ ብር የሚወዱ አይቻለሁ። እኔ አሁን ቁጭ ብዬ እንደምንደሰቡ አቃላት ይሆን ነገር አሰቡ። አንዳንድ ሰው እናቱን ለመርዳት ሲፈልግ ይዋሻል። እህቱ ስትታመምበት ይዋሻል፣ ብር ስጡኝ ይላል፣ ያጭበረብራል። እኔ በራሴ ነው ያየሁት። አሁን ይሄኛው ባለፈው ከኔ ጋር የነበረው ልጅ ለምንድን ነው እንደዚ የሆነው? አንዳንድ የሆነ ነገር ደጋል ለምንድን ነው እንደዚ? ምናልባት እህቱ ስለታመመችበት ነው። ለእኔ ውሸት ሊመስለኝ ይችላል። እህቱ ስለታመመችበት ምናልባት ሕክምና ስለሚያስፈልጋት ይሆናል የዋሻኝ ዳይ ቡዬ ነው የዋሽኝ። ምንም እሱ እንዲያውም በቃ ልክ እኔ እንዲያልኩኝ ልክ አልነበረም አልኩኝ። እኔ ልክ አይደለውም፣ ምክንያቱም አንድ ሰው እህቱን ለማትረፍ ሲል ይዋሻል። እኔም በሆን አደርገዋለሁ። ይሄ እኮ ይሄ እኮ የታመመ ሰው የለም፣ የተቸገረ ሰው የለም የቤተሰቦቹን ህይወት ግን ሉክሰስ ለማድረግ ና በእኔ ልጅ ለመሸፈን ነበር የሚዋሸው። በቃ አትሊስት ይሄኛው ይሄኛ ምን ይል ነበረ? ሰርቼ የምከፍለው የምንከፍለው ምናምን የሚለው ይሄኛው ደግሞ ምንድን ነው? ስሪ ነበር የሚለው አምጪ ነበር የሚለው። ከዚህ ላይ ሁለት አይነት ፌስ ነው ያለው። ውጭ ላይ የሆነ ነገር ያደርጋል። ውስጥ ላይ ይሄኛው ወንድ ነው። አትሊስት አትሊስት በዛት በሁለትና በሶስት ወር ውስጥ ኪችን እናንተን አደሷል። ይሄኛው ዝም ከማውቅ ከማውቅ በራሴ ከማውቅ አመሳሰልኳቸውና ይሄኛው በጣም መልካም ልክ አልነበሩ። እኔ ራሴ ኧረ በስመ አብ፣ ይሄ ልክ ነው፣ ይሄ ሰይጣን ነው ያልኩት። በቃ ከራሴ እንኳን ከወሰድኳቸው ወንጅታ ከጥሮቹ አንድ አለ እንዴ። አትሊስት እኮ በጉልበት ሰው ያግዛል። አትሊስት በሆነ ነገር ያደርጋል። ሌሎች ወንዶች አትሊስት የሆነ ነገር ብር ሲፈልግ እኮ አንድ ሰው በሁሉ ነገር አክቲቭ ይሆናል። ይሄ እኮ የመጨረሻ እ እቃ እኮ ነው። እቃ በቃ ቁጭ ብሎ እንደዚህ። ለምንድን ነው ይህንን የሚያደርገው? ለምሳሌ ምንድን ነው ችግሩ ምንድን ነው ብላችሁ ስትረዱ ምንም ችግር የለውም። ማደግ ነው የሚፈልገው። ማደግ የፈለገ ሰው ደግሞ ጉልበቱን አጣጥፎ ቁጭ ብሎ እንደ ሴት ዘርግቶ አይደለም፣ እንደዛ አይደለም። ማደግ የሚፈልግ ሰው በተቻለ አቅም የሆነ ነገር ሊሰራ ይገባል። ኦኬ ግን የሆነ ቦታ ደግሞ ስታዩት ተፈጥሮ ራሱ ነስተዋለች። አሁን ለምሳሌ እኔ መለፍለፍ ይሆናል ስራ፣ በመለፍለፍ ገንዘብ አገኝ ይሆናል በማውራት ሌላው በጋዜጣ ሌላው በመቆፈር ሁላችንም የራሳችን ታለንት አለን። እሱን ዝም ብዬ ሳየው ግን የሆነ ገደቢስ ነው በተፈጥሮ ራሱ እድለቢስ ቅላት፣ ብቻ ሰው አይጥመውም። እንደዚህ የሚስባችሁም ልጅ አይደለም። በቃ ተፈጥሮ እራሱ የራሷን ነገር ነስተዋለች። ገባችሁ? አሁን አንዳንድ ሰው እዚህ ጋ ይመጣና አይ ምናምን ብለው ብር ያገኛል። አንዳንዱ ደግሞ የሆነ ነገር አድርጎ ህይወቱን ይለውጣል። ይሄ ልጅ ብትጭኑበት እራሱ በቃ ቤቱንም ገንዘቡን ብትጭኑበት፣ ሻይን አያደርግም። ዜድ ኔ ቆንጆ ቲንኪ ማማይ ሻይን አያደርግም። አይደለም ሻይን ጭንጭል የምትል እንኳን መብራትን ያህል እንኳን አይታይበትም። ቢለብስ አይታይበት ይሆን ነገር በቃ ሆን ከፊት ለፊት የሚታይ ነገር። አሁን ዝም ብላችሁ በፊት ሳምሪን ፊት ለፊት አድርጎ ነበር እሱ ከኋላ የሚታዩ። አሁን ደግሞ ልጆቹን ከፊት ለፊት አድርጎ ነው እሱ የሚታየው ብቻውን። እመኝኝ አልኩሽ። ምንም በቃ እራሱ ተፈጥሮ ነስተዋለች። እሱን ተፈጥሮ ተነሳችው። እኛ ጌታ ኢየሱስ ክርስቶስ አይደለም እሱን ጨፍልቀን የምንሰራው። እግዚአብሔር የሆነው እግዚአብሔር የሆነው የእሱን እድል የእሱን ገደቢ ስነት ለልጁ አይስጥ አይስጥ። ከዛ ላይ ደግሞ ክፋቱ ያለበት ክፋት ውሸት ስንት ሴት ስንት ሴት፣ አንድ እኳ አደለም አንድ እኳ አደለም አንድ እኳ አደለም። ከስንት ሴት ጋር ነው የማገጠው ከስንት ሴት ጋር ነው ሲማገጥ የነበረው? እቺ እቺ እቺ ወሸላ ማለት ነው። እችን የምታክል ሴትዮ አባህል እችን የምታክል ሴትዮ አስባችሁታል? እኔ ሴቱ ራሱ በምን መልኩ ኔ እንደዚህ ይሁን፣ ቀጫጭን አጫጨረ ግረድ ምናምን፣ እኔ በምን መልኩ እንዴት እንደሚወድ ግር የሚለኝና፣ የራሴው ልጅ ራሱ ጠይቃታለሁ እንዲሁ ምኑ ሳብር ይለታለ ምን ወደሽ ምን አይተሽ ነው? ምስኪን ነውን ያለችን በቃ ምስኪ አሳዘነኝ፣ አሳዘነኝ፣ በቃ ምስኪንነቱ፣ ምስኪንነቱም ደግሞ እንዲሆኝ እንደዚህ እንደዚህ። ይሄ ነው የእሱ ምስኪንነት። ይህ ማሳዘን፣ እኔ እንደዚህ አይነት ሰው አሳዝነኝ። እኔ ቅርታ ጉ ፍጹም አያሳዝነኝ፣ አያሳዝነኝ። ገደቢስ ነው በቃ። ልጁ ተፈጥሮ የሚነሳችው ምድር የሚነሳችው እግዜር የሚነሳው አስቀያሚ ልጅ ነው። አስቀያሚ እግዚአብሔር አውጥቷታል። ይህንን ደግሞ ባህሪም ስለሚያውቅ ቶሎ ቶሎ ወዲያውኑ ያስወለዳት ወዲያውኑ ወዲያውኑ ያስወለዳት ወዲያውኑ ማለት ነው። እንደዚህ አይነት ባህሪ ካለው ሰው የሆነ ነገር እንኳን ይሰራል፣ የሆነ ነገር እንኳን ያደርጋል። አሁን ሁሉንም ተው፣ በቃ የእግዚአብሔር ፍጡር ነው። ይህንን ዓለም ይህንን ዓለም ከመጀመሪያም ጀምረ ይህንኑ ነው ያልኩት። ሳይ እራሱ ኮሳሳ የሆነ የሆነ በቃ ነፈዝ እዚህ ሀገር ቢወለድ ኖሮ ኦርሬዲ ይታከም ነበር። እዚህ ሀገር ውስጥ አንድ አስቀድም በቃ ሊሆን ይሞክራል። ጌም እየተጫወተ ሲሰጡት ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ፣ ጌታ ጌታ ሆ ይሄ ሰውዬ ነው አንድ ምስኪን ሕፃን ልጅን አግኝቶ ሴት ልጅን ስላፈቀረችው አይደለም፣ ያ ስላፈቀረችው አይደለም፣ መሆን ስለነበርበት ነው። ያም ሲሆን ሌብነቱ፣ አንቺ መታወቂያ ስለሌለሽ። አሁን እሱን ብትናገር ደስ ይለኛል፣ ግን አልተናገረች። መታወቂያ ያስፈልጋል ቤት ለመስራት ብሎ የመጀመሪያውንም ሊክዳት በራሱ በራሱ ስም ብቻ ሊሰራ ይናል ሊሰራ፣ በቃ ኖ ኖ ኖ ብላ ነሷ ራሷ ናት። አይ ኖ እኔም እንትን እላለሁ ብላ ለሁለት የሆነ እንጂ፣ ከመጀመሪያም ጀምሮ እሱ ማድረግ ነው የፈለገው። ማድረግ ነው የፈለገው። ይሄ ነፈዝ ማለት ነው። ይሄ ፈዛዛ ነፈዝ፣ እግዚአብሔር ተፈጥሮ ያጎደለችው ነፈዞች። ስለዚህ እኔ አንድ መልካም ሰው ሳምሪ ቢወቅሳት ሳት ያው በምን መልኩ አየሁ ብዬ እጨነቃለሁ እኔ የማንም እንክርዳድ በእናቷ ነው በእናቷ አደለም የራስሽን እኮ አልኩሽን ቢስ አዲስ ኢትዮጵያ ውስጥ የሚደፈር ህፃናት ተደፍሮባት እናትየው አንጠልጥላችሁ የሰደባችሁ ሰዎች ናቸው ልጇ ተደፍራባት በባህር ዳር ነው፣ በምናምን ባህር ዳር ነው። ይታ አካባቢ የሰደባችሁ ናችሁ። ለሞቱት ልጆች ላይ የተሳለቃችሁ ናችሁ። ቀነኔን አፍ አውጥታችሁ የሰደባችሁ ናችሁ። የኔ ልጅን አለካችኋትም፣ መችነክታችኋት እኔ ያለው አትነኳትም። ማንሽን ብትሳለቅ እችን የምታልቦት አልሰጥሽም። ምክንያቱም ለህፃን ልጅ የሌላችሁ ልብ ለእኔ ልጅ አይኖራችሁ እንኳን ለዚያውም የሚዲያ ፊገር የፈለገችውን እምቢ ብላ በፊት ለፊት ምትላችሁ እናንተ የምትፈሩት ምን እንደሆነ ታውቃላችሁ። ደግሞ ልንገራችሁ፣ የእኔ ልጅ የሰደባት ወጣቱ አይደለም፣ ወጣቱ አይደለም፣ የእሷ ኩዮች አይደሉም። ዝም ብላችሁ ዝም ብላችሁ ዝም ብላችሁ ዝም ብላችሁ ተመልከቱ። ሳምሪን ወጥቶ የሚያወግዛት ማን ነው እምሷ ላይ ቀንድ የበቀለ ቆረቆንዳ አሮጊት ናት። እምሷ ላይ ቀንድ የበቀለ ቆረቆንዳ አሮጊት ናት። እኩያዋ ሳትሆን ያለ እኩያዋ ናት እየሰደረቻት ያለች እናት እናት የሚሆኑ ናቸው። እስቲ ሳምሪን አንድ ወጣቶች ወጥተው አስተያየት የሰጠው አይታችኋል? አላያችሁ? አላያችሁ? የለም የለም፣ ቆረቆንዳ አሮጊት እምሷ ላይ ቀንድ የበቀለ ሽበት አይደለም የሚያፋጭም የያዘች አሮጊት ናት። እዚህ ጋር ቁጭ ብላ ያ ስራዬ ብላ ለዩቱቧ ለተመልካቿ ልጄን የምትናገራት እውነት አላት የላት፣ ኢቭን ውሸት የላትም። እብደት ነው ያላቸው እብደት። እኔ ቅድም አንዷ ምናለች ምናለች በጣም በቃ ስለሆነች ዚ እዚህ ፍራንክፈርት ስለምትኖረው አነሳች እና እራሱ እኮ ይስማለም እኮ እንዲህ እንዲህ ብሎ ተናግሯል አለች። መስማት ስላልቻልኩ ብቻ ውስጥ ገብቼ ይሄ የድሮ የድሮ የተቀዳው ስለበፊት ሚስቱ የተናገረው ነው። ስለበፊት ሚስቱ የተናገረውን እንጂ ስለዚህ አጣሪ ስላት ልጅቷ ይቻላለች። ለምንድን ነው ዝም ብላችሁ እያያችሁ? ኢንፎርሜሽን እየሰማች ሂጂ እና ዩቱብ ላይ ሰውየው ከስንት ጊዜ በፊት የተናገረው ነው የዛሬ ወ 2014 ና 13 የተናገረው ኢንተርቪውን አምጥተው እንደ አዲስ ፎቶ አድርገው ሰርተው ሰው አምኗል። እነዚህ አሮጊቶች በነገራችን ላይ የኑሮ ውጣ ወረዱን ተሸክመው አብደዋል። አብደዋል የመጡት በፕሌን አይደለም። የመጡትም ከአመድ ላይ ተነስተው ልሰው ራሳቸውንም ሽጠው ኩላሊታቸውንም ሽጠው ማንም ተጫውቶባቸው ነው ዛሬ እኛ በፕሌ ስንመጣ እነሱ በእግራቸው የገቡት፣ ለዚያው እንደ እቃ ዩናይትድ ኔሽንስ ተሸክሟቸውን የገቡት ተሸክሟቸው ሊሞቱ ሲደርሱ እንዲህ አንጠልጥሏቸው የገቡ ናቸው። ህይወታቸውን የሸጡ ናቸው። እንደነዚህ ያሉ ቆርቆና ረገቶች ከጭንቅላታቸውና ከሀሳባቸው ያልሆኑ ሰዎች ይችን የመሰለች ጀግና ሰው አራት ሰዓት በሙሉ ለኔማ መለስ ዜና የሚያስታወሰችኝ እኔ ናት። የኔ ልጅ ሴቷ መለስ ዜና ናት። አንቺ ጥንባታ አንቺ ግማትም ከኔ ልጅ ጋር ትስተካከሉ? እስቲ የኔ ልጆች ሁለት ወንድ ጋዜጠኛ ቁጭ አድርጎ ቢጠቀሽ ከዚህ ይሄ የበሰበሰ ብስብስ። እኔ ልጄ ስለሆነቻ ለብሳ እኔ ልጄ። እንደ ትላንትናው ግን ፕራውድ ተቀሽ ዩኒቨርሲቲ ፔችዲን የተቀበለች መሰለ ፔች። የልጄን ችሎታ ትላንትና ነው ያየሁት። ችግሯን አይደለም፣ ችግሯን አይደለም፣ ሄዱጣ ችግሯን አይደለም ሰው እንዴት የመጣለትን ጥያቄ በሰከንድ ውስጥ ታሩ ይመልሳል። ለዚያም በዚህ ሰዓት እንዲትወራ ማለት ነው። እኔ ሴቷ ምን ለዚህ ነው የወለድኩት። ልጄ ያ ይሄ በስባሳ ሸንካላ ባይኖር ኖሮ የኢትዮጵያ ፕሬዚዳንት አይደለም፣ የጀርመን ፕሬዚዳንት የምትወልጅ ናት ያለች ናት ያለች። እግዚአብሔር ምስክሬ ነው እንዴት ፕራውድ እንደሆንኩባት። ምክንያቱም እኔ እንደዚህ አጠገቧ ያ ያው ብዙ ቦታ ኢንተርቪው ስትሰጣ አይኑ አውቃለሁ። ግን ሰው በዚህ መልኩ አንቺ አይደለም ስለባልሽ፣ ስለራስሽ ህይወት አምስት ደቂቃ ተናገሪ ብትባይ የእኔ ተብታባ ይልሽ ቁጭ ብለሽ እግርሽ ምላስሽ አይደለም እግርሽ ነው የሚጠላለፈው እግርሽ ነው የሚጠላለፈው፣ ለዚያውም ኮመን ኮመን የሆነ ጥያቄ ስትጠየቅ። ያ እሱ ብቻ አይደለም፣ እኔ ራሴ ነው ራሴ ያየው። ተራ የለም ለመመለስ ግን ይልለም ደሞ እኮ አመላለሷ አማ እንዲቀራ ማለት እንዲህ ቀና ብላ ቀና ብላ እቺ እኮ አፍሪካ አይደለች፣ መን ልጅ እግዚአብሔር ሞገሱን ክብሩን ንግግሩን ይዝ። ስለዚህ ይሄ በሰበሰ ያ ማድቤት ስር ያደገም በምድጃ ስር ያደገ ለእኔ ልጅ ዘበኛችን አይደለም። ለእኔ ልጅ ለእኔ ቤተሰብ ዘበኛ መሆን ማይችል ሰው፣ ይህን እነግርሻለሁ። ለዚህ ነው በጣም እኔ በጣም የምንቀው የልጅን ደግሞ ማንነት ስለማውቀው ስለማውቀው አትመጥ ነው። የእግሯ አጣቢያ፣ የእግሯ አጣቢያ። እግዚአብሔር ምስክሬ ነው። እንኳን ለልጄ አይደለም፣ ይሄን ልጅ እዚ ቲክቶክ ላይ ላሉት ልጆች አልመኝላቸውም። ለምናቃቸው አልመኝላቸውም። ምክንያት እሱ የራሷ የዝች የናይጤ የነዚህ አሮጊቶቹ ባል ሞኝ ነው የሚችለው፣ ባል ሞኝ ነው የሚችለው። እንደዚህ ሆነ። እኔ ዘገምተኛ ልጄ ባል ሞኝ አይችልም አይችልም ። ይቅርታ አድርጉልኝ። አይችልም። ይሄ በምድርም በሰማይም ኃጢአት ከሆነ ለምን ጃሃነብ አልገባ? መጀመሪያውኑ ለምን ጃሃነብ አልገባ? ሊሆን አይችልም። ሊሆን አይችልም። ሊሆን አይችልም። ልጅነት፣ አለመብሰል፣ አለማሰብ ለዚህ አድርሶናል። እሱም ሁለት ዓመት አልሆንም፣ አንድ ዓመትም አልሆንም፣ አልሆንም። የእኔ ልጅ የሚደርስባት የለም ስልሽ እንኳን እንኳን እዚህ ሚዲያ ላይ ኑ ቁጭ በሽ ተናግረሽ፣ ስድብ ነው የሚንቀድምሽ ንግግር የማትች ደንገጦር ብቻ ነሽ ያለሽው። እግዚአብሔር ምስክሬን ነው የምልሽ። ይሄ አውቃለሁ የምትይ አስተረጉማለሁ የምትይ